ጤና ይስጥልን ተመልካቾች እንደምን ዋላችኋል? ከኤንቢሲ ቴሌቪዥን በቀጥታ ስርጭት ወደ እናንተ የምናደርስበት የዕለተ ረቡዕ ሰኔ 11 ቀን የቀን ኤንቢሲ ዜናችን ተጀምሯል። በቅድሚያም አርዕስተ ዜና፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ትንሳኤ የሚረጋገጠው ሌት ተቀን በመስራት መሆኑን ተናገሩ። አምባሳደር ብናልፍ አንዱ ዓለም ከፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኙ። ከውጭ የቡድን ሰባት አባል ሀገራት መሪዎች በሩሲያ ላይ ማዕቀብ እንዲጣል ያደረጉት ግፊት ውጤት አልታየበትም ተባለም። ፍቅረ ሚካኤል ዘየደ ዜናዎቹን እየመራሁ ቆያለሁ፣ አብራችሁን ቆዩ። አጫጭር የሀገር ውስጥ ጉዳዮች ይቀድማሉ። የኢትዮጵያን ትንሣኤ የምናረጋግጠው ሌት ተቀን በመስራት ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት የጅማን የቀደመ ታሪክ የበለጠ የሚያደምቅ ሥራ እየተከናወነ እንደሚገኝ ተናግረዋል። የትናንቱን የጅማን እሴት የሚጠብቁ የነገውን ዘመን የሚዋጁ አስደናቂ ስራዎች እውን እየሆኑ ነው ብለዋል። በጅማ ዞን የገጠር ኮሪደር ልማት የከተማ ኮሪደር ልማት የአባጅፋር ቤተመንግስት እድሳትና የገበታ ለትውልድ ፕሮጀክት አስደማሚ ስራዎችን ተዘዋውረው መመልከታቸውን ጠቁመዋል። የማና ወረዳ የቡና የሻይ ቅጠል የማርና ሌሎች ልማቶችን እንዲሁም በገጠር ኮሪደር ለሌሎች የሀገራችን አካባቢዎች ሞዴል በሆነና ተግባር ተኮር ስራን በማየታቸው ኩራት እንደተሰማቸው ነው ምክትል ጠቅላይ ሚኒስትሩ የተናገሩት። የኢትዮጵያን ትንሣኤ የምናረጋግጠው ሌት ተቀን በመስራት ነው ያሉት ምክትል ጠቅላይ ሚኒስትሩ የደረስንበትና ያገኘነው ሳያዘናጋን ለነገ ሰፊ የመልማት ጸጋችን የቀጠለ ትጋት ያስፈልጋል ብለዋል። እንደ ሀገር እየተከልነው ላለነው ልማትን ጨምሮ የጀምሮ የመጨረስ ባህላችን የሚጨበጥ በተግባር የታየ አብነት፣ ለነገ የሚሻገር አሻራ ነው ሲሉም ተደምጠዋል ምክትል ጠቅላይ ሚኒስትሩ። ጅማዎችም ይህን እውን ለማድረግ ትልቅ ትግል ላይ መሆናቸውን በማየቴ ደስተኛ ነኝ ሲሉም ተናግረዋል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናል ፋንዶ ዓለም ከፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኙ። አምባሳደር ብናል ፋንዶ ዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረዥም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይኸው የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ እንደሚኖረውም ተገልጿል። ኢትዮጵያና አሜሪካም ከአንድ መቶ 2 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላምና ጸጥታ፣ ኢኮኖሚያዊ መስኮች ጠንካራ ጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ መሆናቸውን የተነሳው አምባሳደር ብናልፋንዱዋልም በውይይት ወቅት የተገኙትን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮንም አግኝተዋቸዋል። የግብርና ሚኒስቴር በ2017-18 ዓ ም የመኸር ወቅት የሚውል 21 ሚሊዮን ኩንታል የአፈር ማዳበሪያ ወደ አገር ቤት እየተጓጓዘ እንደሚገኝ አስታወቀ። በመጪው የመኸር ወቅት 20.43 ሚሊዮን ሄክታር መሬት በሰብል በመሸፈን ከ659 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ ተይዞ እየተሰራ ይገኛል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማም የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የሚያስችል ስራ እየተከናወነ ነው ብለዋል። በዚህም በበጋ መስኖ በመኸር በበልግና ሌሎች የሰብል ልማት አማራጮችን በማስፋት የግብርና ምርታማነት ላይ ተጨባጭ ውጤት እየተመዘገበ እንደሚገኝ ተናግረዋል። ኢትዮጵያን የምግብ ሉዓላዊነት ለማረጋገጥ በሚደረገው ጥረት የመሬት ዝግጅት፣ የአፈር ማዳበሪያና የምርጥ ዘር አቅርቦት ስርጭት አወንታዊ ሚና እየተጫወቱ መሆናቸውንም ተናግረዋል። በተለይም ከቅርብ ዓመታት ወዲህ የእርሻ ዝግጅት ከመደረጉ ቀደም ብሎ የማዳበሪያ ግዢ መፈጸሙ አርሶ አደሩ በወቅቱ ግባት የሚያገኝበትን ዕድል እንደፈጠረ ነው የጠቀሱት። በተያዘ 2017-18 ዓ.ም ተመረት በጀት ዓመት የመህር ወቅትም የ21 ሚሊዮን ኩንታል ያፈር ማዳበሪያም ወደ ኢትዮጵያ ተጓጉዞ በመሰረታዊ ማህበራት አማካኝነት ለአርሶ አደሩ እንዲከፋፈል እየተደረገ መሆኑን አንስተዋል። የ2016-17 ዓ.ም በጀት ዓመት የሰብል ምርታማነትን እቅድ መነሻ በማድረግ የተሻለ የግብርና ልማት ለማከናወን የሚያስችል ዝግጅት እየተደረገ እንደሚገኝም ጠቅሰዋል። የአርሶ አደሮችን የግብርና ልማት ተነሳሽነት በማሳደግ በ2.43 ሚሊዮን ሄክታር መሬት በሰብል በመሸፈን ከ650 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ መቀመጡን አብራርተዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዳይሬክተር አሳምነው ተሾመ በበኩላቸው በመጪው የክረምት ወቅት መደበኛና ከመደበኛ በላይ የዝናብ ስርጭት ይጠበቃል ብለዋል። በመጪዎቹ የሐምሌና ነሐሴ ወራት በሚጠበቀው መደበኛና ከመደበኛ በላይ ዝናብ ስርጭት ለአርሶ አደሩ የግብርና ልማት ስራ ከፍተኛ ጠቀሜታ እንደሚኖረውም ገልጸዋል። ተቋሙ ከባለ እርሻ አካላት ጋር በጋራ በመሆን ጎርፍ ሊያጠቃቸው የሚችሉ ቦታዎችን በመለየት የተለያዩ የቅድመ ጥንቃቄ ስራዎች እየተሰሩ መሆኑን አንስተው አርሶ አደሩ ከወዲሁ ጥንቃቄ እንዲያደርግም ጥሪ አቅርበዋል። ተመልካቾቻችን የቀን የኒቢሲ ዜናን በቀጥታ ስርጭት እየተከታተላችሁ ነው። ወደ ውጫ አጫጭር መረጃዎቻችን ተሻገርን። በመካከለኛው ምስራቅ በኢራንና በእስራኤል መካከል በተጀመረው ከባድ ጦርነት ሩሲያ ሌላና አስከፊ ውድመት ያሰጋታል ስትል አስታወቀች። እስራኤል በኢራን ላይ ከባድ የተባለውን ጦርነትና ጥቃት ስታውጅ የሩሲያ ባለስልጣናት የእስራኤልን ድርጊት አስፈሪና አደገኛ ማለታቸው ነው የተሰማው። የሩሲያ ብዙሃን መገናኛዎች አሁንም ቢሆን ሩሲያ ለሁለቱም ወገኖች መልካምና ሚዛናዊ የሆነ አቋም እንዳላት ያነሳሉ። ሩሲያም በዩክሬን ከገባችበት ጦርነት ሳትወጣ በኢራንና እስራኤል መካከል የተጀመረውን ጦርነት ለማስቆምና የሰላም አደራዳሪ ለመሆን መዘጋጀቷ ለመላው ዓለም ሌላ ጥያቄን ፈጥሯል ሲል የዘገበው ቢቢሲ ነው። የአውሮፓ ሕብረት ከአውስትራሊያ ጋር የጸጥታና የመከላከያ ዘርፍ ስምምነት ማድረጉን ገለጸ። ከብራስልስ እና ካንቤራ ከጸጥታና መከላከያ ዘርፍ ስምምነታቸው በተጨማሪ በነጻ የንግድ እንቅስቃሴ መስማማታቸውን የተገለጸው የሁለቱ ሀገራት ባለስልጣናት በትናንትናው ምሽት ውይይታቸው በመከላከያ ኢንዱስትሪ በሳይበርና በጸረ ሽብር እንቅስቃሴ በጋራ ለመስራት ወስነዋል። ይሁንና ብራስልስ ከካምቤራ ጋር በተደረሰው ስምምነት ወደፊት የጦር ኃይሉን በአውስትራሊያ ለማሰፈር የተካተተ ግዴታ እንደሌለ ምን ያስታወቀው በሁለቱ ወገኖች በአውሮፓ ህብረትና በአውስትራሊያ መካከል የተደረሰውን ስምምነት እየየተፈራረሙት የአውሮፓ ምክር ቤት ፕሬዚዳንቷ ኡርሱላ ቮንደር ሌይን የአውሮፓ ምክር ቤት ፕሬዚዳንቱ አንቶኒዮ ኮስታ ከአውስትራሊያው ጠቅላይ ሚኒስትር አንቶኒ ኢልባዜን ጋር ነው። ዘገባው የፖለቲኮ ዶት ኮም ነው። የቡድን ሰባት አባል ሀገራት መሪዎች በሩሲያ ላይ ማዕቀብ እንዲጣል ያደረጉት ግፊት ያለ ስኬት መቅረቱ ተነግረዋል። የቡድን ሰባት አባል ሀገራት መሪዎች የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያ ላይ ከባድ ማዕቀብ ይጥሉባት ዘንድ የያዙት ጫና ትራምፕን እንዳሰቡት ያደርጉላቸውና በፑቲን ላይ ማዕቀብ እንዲጥሉ የታቀደው ሀሳብም አለመደረጉን የተጠቀሰው ፕሬዚዳንት ትራምፕ የሩሲያው ፕሬዚዳንት ቭላዲሚር ፑቲን በዩክሬን የያዙት ጦርነት ያበቃ ዘንድና ይህንን ካላደረጉም በማዕቀብ እንደሚቀጧቸው በተደጋጋሚ መዛትና ማስጠንቀቃቸው አይዘነጋም። እስካሁን ግን ፕሬዚዳንት ዶናልድ ትራምፕ የተናገሩትን አልፈጸሙትም ሲል የዘገበው የዩክሬን ድረ ገጽ ነው። ተመልካቾቻችን ኢንቢሲ ዜናችን ቀጥሏል። በዝርዝር ወደምንመለከታቸው ሀገራዊ ጉዳዮች ተሻገርን። አዲስ አበባን ዓለም አቀፍ ተወዳዳሪ ከተማ ያደረጓት የኮሪደር ልማት ስራዎች በክረምት በሚከሰት የጎርፍ አደጋ እንዳይጎዱ የማድረግ ስራዎች እየተከናወኑ ይገኛሉ። የፍሳሽ ማስወገጃ መስመሮች ላይ የሚፈጸም ህገ ወጥ ድርጊት ጎርፍን ለመከላከል የሚሰሩ ስራዎች ላይ እንቅፋት መፍጠሩን ደግሞ የአዲስ አበባ መንገዶች ባለስልጣን የገለጸው በ2017 የክረምት ወራት በመዲናዋ የተካሄዱ የኮሪደር ልማት ስራዎችን ለመጠበቅ ምን እየተሰራ ነው ስትል ባልደረባችን ሰላም ይልማ የሚመለከታቸውን ባለድርሻ አካላት አነጋግራለች። ተከታትለን እንመለስ። አሁን በደንብ ሰፋ ብሎ በተለይ ህጻናት ሁሉ በብስክሌት በህጻናት ብስክሌት እየነዱ ማለት ወላጅም ሳይጨነቅ ነጻ ሆኖ ሲነዱ ማየቴ በጣም አስደስቶኛል። በፊት ከነበረው ጋር ማወዳደር አይቻልም። በጣም ልዩ አዲስ የሆነ እንትን ነው። አሁን ለምሳሌ እዚህ ያልነበረ ሰው አምጥቶት ድንገት ቢገባ በፊት ያየው አይነት አይመስልም። ብዙ ዋጋ ተከፍሎበታል፣ ብዙ ገንዘብ ወጥቶበታል፣ ብዙ ጉልበት ወጥቶበታል፣ ብዙ እውቀት ተጨምሮበታል። ስለዚህ ይሄ ነገር ቀጣይ እንዲሆን ለትውልድ በሚዲያ በተለያየ መንገድ ማስተማር አለብን። በመዲናዋ የተካሄዱ የኮሪደር ልማት ስራዎች አዲስ አበባን ዓለም አቀፍ ተወዳዳሪ ከተማ ያደረጋት ስለመሆኑ ነዋሪዎቹ አስተያየታቸውን ሰጥተዋል። በከተማዋ የዓለም አቀፍ የከተሞች ደረጃ ለመጠበቅና ዘርፈ ብዙ ኢኮኖሚያዊ ፋይዳ ያላቸው የኮሪደር ልማት ስራዎች ናቸው የተከናወኑት። ይህ ልማት ከሰው ሰራሽና ከተፈጥሮ አደጋ ተጠብቆ ለትውልድ ሊተላለፍ ይገባል። በክረምቱ ሊከሰቱ ከሚችሉ የጎርፍ አደጋዎች የኮሪደር ልማት ትሩፋት የሆኑ መንገዶችን መጠበቅ እንደሚገባ ይታመናል። ጣቢያችን ኤንቢሲ ኢትዮጵያ ከእሳትና የአደጋ ስጋት ስራ አመራር ኮሚሽን ባገኘው መረጃ አዲስ አበባ በክረምት ለሚከሰት የጎርፍ አደጋ ተጋላጭ መሆኗን አረጋግጧል። በከተማ እየተካሄደ የሚገኘው የኮሪደር ልማት የጎርፍ ተጋላጭነትን ከመቀነስ አኳያ ከፍተኛ ሚና እንዳለው ቢገለጽም በተለያዩ ምክንያቶች የጎርፍ ተጋላጭነት ሙሉ በሙሉ ማስቀረትን እንደማይቻልም ይነሳል። ለመሆኑ ከፍተኛ ወጪ ፈሰስ ተደርጎበት የተሰራው የኮሪደር ልማትን ለመጠበቅ የሚመለከታቸው አካላት ምን እየሰሩ ነው ስንል ጠይቀናል። የአዲስ አበባ መንገዶች ባለስልጣንም የፍሳሽ ማስወገጃ መስመሮ ነገሮችን እየጠገንኩ ነው ብሏል። የድሬኔጅ መስመሩን ደህንነት ከመጠበቅ ከመፈተሽ፣ ከመራገጥ አንጻር በየጊዜው በየአመቱ ሰፊ ስራዎች ይሰራሉ። ላብነትም ባለፉት ዘጠኝ ወራት ብቻ በከተማ ውስጥ በሚገኙ መንገዶች ዳር የተዘረጉ የድሬኔጅ መስመሮችን ደህንነት በመፈተሽ የማጽዳት የመጠገን ስራዎች ተከናውነዋል። በዚህም ከአራት መቶ ኪሎ ሜትር በላይ የድሬኔጅ መስመር እጽዳትና ጥገና ስራዎች ተከናውነዋል። የድሬኔጅ መስመሩን ለማጽዳት በየጊዜው እየገቡ የሚያጸዱበት ስፍራዎች በኮንክሪት በብረትና ኮንክሪት የሚዘጋ ክዳን ነው ያለው። ለብረት ስርቆት ሲባል በተሽከርካሪ ግጭት ምክንያት በርካታ ቦታዎች ላይ የድሬኔጅ መስመር የማኖል ክዳኖች ይሰበራሉ። እነዚህም በየጊዜው የተካተል መልሰን የመተካት ስራዎች እናከናውናለን። ባለፉት ጊዜያትም ከ5500 በላይ ማንሆል ክዳኖችን መልሶ ለመክደም ጥረት ተደርጓል። ባለስልጣን መስሪያ ቤቱ ይህንን እየሰራሁ ነው ይበል እንጂ ከተማዋ ባላት ተፈጥሯዊ የጎርፍ ተጋላጭነትና የፈሳሽ ማስወገጃ መስመሮች በተደጋጋሚ በቆሻሻ የሚደፈኑ በመሆናቸው ክረምቱን ተከትሎ ጎርፍ አይከሰትም ለማለት አያስደፍርም ነው ያለው። አሁንም ጭምር ከተማችን ለጎርፍ አደጋ ተጋላጭ ናት። አደጋው እንደሚከሰት የሚያደርጉ ጉዳዮች አሉ። አንደኛውና ዋናው ጉዳይ እነዚህ ከላይ የሚመጣው ዝናብ መስመር አለው፣ ዲች አለው፣ ቱቦ አለው። በዛ መሰረት ነው መሄድ ያለበት። እነዚህ መስመሮች የሚደፈኑ ከሆነ በቆሻሻ የሚሸፈኑ ከሆነ እንደዚህም ደግሞ በአፈር በድንጋይ በተረፈ ምርቶች የሚሸፈኑ ከሆነ ከፍተኛ የሆነ የሀብትም፣ የህይወትን ጉዳት ሊያደርስ ይችላል ማለት ነው። ይህ ከፍተኛ ወጪ ወጥቶበት እየተገነባ ያለው መሰረተ ልማት ችግር እንዳይገጥመው ይሄ ስራዎች በሚሰሩበት ወቅት የድሬኔጅ መስመሩንም አብሮ የመፈተሽና ችግር ያለባቸው ቦታዎች ላይ ማስተካከል ስራዎችም ሲሰራ ቆይቷል ና አንዳንድ ጊዜ ደግሞ ያልተጠበቁ ሁኔታዎች ሊከሰቱ የሚችሉባቸው ሁኔታዎች አሉ። የዝናብ መጠኑ በራሱ በከፍተኛ ደረጃ መምጣቱ ውሃ ፍሰቱ የጎርፉ ላይ መጠን ላይ የከፍተኛ ተጽዕኖ ይኖረዋል። የተለያዩ ምክንያቶች ሳቢያ ጎርፉ አይከሰትም ብሎ ማለት የሚቻልባቸው ሁኔታዎች አይኖሩም። ነገር ግን በእኛ በኩል ፈጣን ምላሾች ለመስጠት የሚያስችል ስራዎችን ለመስራት ዝግጅት አለን። የጎርፍ ተገላጭነትን ለመቀነስ ማህበረሰቡን በማስተባበር የጽዳት ንቅናቄ እያከናወነ መሆኑን የጠቆመው የአዲስ አበባ ጽዳት አስተዳደር ኤጀንሲ ጎርፍን ለመከላከል የሁሉንም ርብርብ የሚሻ ስለመሆኑ ገልጾልናል። ቆሻሻን ወደ ዲች የሚጥሉ ቆሻሻን ወደዛ አድርጎ ዲቾቹ መስመሮቹ እንዲደፍኑ የሚያደርገው ሕብረተሰቡ ራሱ ስለሆነ ያንን የማጽናት የማንከባከብ ኃላፊነት አለበት። ሁለተኛ ደግሞ እንደዚህ የሚያደርጉ አካላትም ካሉ ደግሞ ደንቦች አሉ። በየሰፈራችን ለደንቦቹ ደግሞ ጥቆማ መስጠት በጣም ያስፈልጋል ማለት ነው እና በአጠቃላይ ከተማችን ለጎርፍ አደጋ ተጋላጭናት ነገር ግን ከሰራን ከዚህ ተጋላጭነት ነጻ መሆን እንችላለን። የኮሪደር ልማት ተቋማት አገልግሎቶቻቸውን በተናበበና በተቀናጀ መንገድ እንዲሰሩ አድርጓል ያሉት ያነጋገርናቸው የሚመለከታቸው ባለድርሻ አካላት ይህም የጎርፍ አደጋን ከመቀነስ አኳያ አበርክቶ እንደሚኖረው ነው የተገለጹት። በተለይ ከቅርብ ዓመታት ወዲህ በቅንጅታዊ አሰራር በጋራ የዩቲሊቲ መስመሮችን የመዘርጋት ስራዎች በስፋት ሲከናወኑ ቆይቷል። ይሄ በተለይ በኮሪደር ልማቱ ላይ በከፍተኛ ሁኔታ የተገለጸበት ሁኔታ ነው ያለው ነገር ግን ቀድሞ በነበረው ሁኔታ ደግሞ ያሉ ሁኔታዎች ለማስተካከል ለውሃ መስመር ጥገና ሊሆን ይችላል፣ ለቴሌኮም መስመር ዝርጋታ ሊሆን ይችላል፣ ለኤሌክትሪክ አገልግሎትም ሊሆን ይችላል። መንገዶች የሚቆረጡባቸው ሁኔታዎች በፈቃድ በተገቢው ሁኔታ በኋላ መልሶ ለማስተካከል በሚያስችል ሁኔታ በዚህ ደረጃ የሚሆኑባቸው አንዳንድ ሁኔታዎች ሲከናወኑ እንደነበር ይታወቃል። አሁን ላይ የክረምት ወቅት የተቃረበ ሲመጣ እነዚህ አገልግሎቶች ይቆማሉ። ምክንያቱም የክረምቱ ላይ የሚኖረውን ጉንትን የጎርፍ አደጋ ስጋትም ከፍለ ስለሚያደርግ ከዛም በተጨማሪ ደግሞ የዜጎችን እንቅስቃሴ ምቹ ስለማያደርግ፣ ከተማዋ በተለያየ ጊዜያት የተገነባች መሆኗ ወጥ የሆነ የፈሳሽ ማስወገጃ መስመር እንዳይኖራት አድርጓል። ችግሩን በዘላቂነት ለመፍታት ጥናት እየተደረገ ስለመሆኑም ነው የተገለጸው። ከተማዋ የተገነባችው በተለያየ ጊዜ ነው። በተለያየ ጊዜ የተገነባ ከመሆኑ ጋር ተያይዞ የተለያየ ድሬኔጅ መስመር ነው ያለው ይህንን ችግር በዘላቂነት ለመፍታት በባለስልጣን መስሪያ ቤቱ ከዓለም ባንክ ጋር በትብብር የአዲስ አበባን የድሬኔጅ ማስተር ፕላን ጥናት እያከናወነ የሚገኝበት ሁኔታ ነው ያለው። ይሄ ተጠናቆ ጸድቆ ወደ ተግበራ ሲገባ ያሉትን ሁኔታዎች በልዩ ሁኔታ የሚቀየርበት ሁኔታ አለ። አሁን ባለው ተጨባጭ ሁኔታ ግን ያለውን ድሬኔጅ መስመር ደህንነቱን ጠበቀን በተገቢው ሁኔታ ለአገልግሎት ማብቃት ከቻል የጎርፍ አደጋ ስጋትን በከፍተኛ ሁኔታ መቀነስ ይቻላል። ዘመናዊና ለነዋሪዎች ምቹ ከተማን ለመገንባት ታልሞ እየተሰራ የሚገኘው የኮሪደር ልማት የጎርፍ ተጋላጭነቱን ለመቀነስ ስራዎች ተጠናክረው ሊሰሩ እንደሚገባ ተነስቷል። ተመልካቾቻችን፣ ከኤንቢሲ ኢትዮጵያ የቀን ዜናችን በቀጥታ ስርጭት እየተከታተላችሁ ነው። በዓለም አቀፍ ወደምንመለከተው የትንታኔ ዘገባችን አመራን። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከእስራኤል ጥቃት የተረፈውን የፎርዶን የኒውክሌየር ማብላያ ጣቢያ ላይ ስለሚወሰደው ጥቃት በተመለከተ ሌሊቱን በስልክ ውይይት ማድረጋቸው ተገልጿል። ኢራን በበኩሏ በእስራኤል ላይ የጀመረችውን የአጸፋ ጥቃት አጠናክራ እንደምትቀጥልበት ገልጻለች። የዓለም አቀፉ ትንታኔ ዘገባችን አተክሮበታል። አሜሪካና የእስራኤል መሪዎች በኢራን ላይ ስለሚወሰደው ቀጣይ የጋራ እርምጃ መነጋገራቸው ሲሰማ ቻይና በበኩሏ ለኢራን ድጋፍ እንዳላት ታስታውቃለች። ሩሲያ ደግሞ የሁለቱን ሀገራት ጦርነት ባንክረው እየተመለከተችው መሆኑ ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቅ ቀለ ነኝ። ይህ የፈሩት ይደርሳል የጠሉት ይወርሳልን የሆነ የመካከለኛ ምስራቅ ቀጠና ምድር ምስቅልቅል ቋጠሮ ለፈቺው ቀርቶ ለሰሚው ግራን ሆኗል። ዛሬ በወጣ መረጃ በኢራንና በኢዝራኤል መካከል ከተከሰተው ውጥረት በላይ ለድፍን ዓለም ስጋትን የጋረጠ መረጃ ወጥቷል። ያውም አሜሪካ በኢየሩሳሌም ያላትን ኤምባሲዋን ልትዘጋ መሆኑና የጦር ጀቶቿን በገፍ ወደ ቀጠናው መላኳ ተሰምቷል። ጦርነቱ ቀጥሏል ብቻም ሳይሆን ተባብሷል። አሜሪካ ከዛሬ ረቡዕ ጀምሮ በኢየሩሳሌም የሚገኘውን ኤምባሲዋን ለመዝጋትና ከዚያ በኋላም የኢዝራኤልን አመራር ልትከተል እንደተዘ የተዘጋጀች የአሜሪካዊ የውጭ ጉዳይ ሚኒስትር በትናንትና ምሽቱ መግለጫ አስታውቋል። የአሜሪካዊ የውጭ ጉዳይ ሚኒስትር በዝርዝሩ መግለጫውን በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ብቻም ሳይሆን በቴላቪቭ የሚገኘው የአሜሪካ ቆንስላ ጽሕፈት ቤት ከዛሬ ረቡዕ ጀምሮ ይዘጋል ያለው አሜሪካ ትናንት ምሽቱ ሲገፋ ይህንን መግለጫ ካወጣች በኋላ ደግሞ በጣም በርካታ የጦር ጀቶቿን ወደ መካከለኛው ምስራቅ ቀጠና መላኳም ነው የተገለጠው። ይሄ ደግሞ የባሳለና ሀገርህን አትልቀቅ ይሉትን መሆኑ ነው። ለዚሁ የአሜሪካ ውሳኔ ቅርበት ያላቸው ሶስት የአሜሪካ ባለስልጣናት እንደገለጡት አሜሪካ ሌሎች የጦር አውሮፕላኖቿንም ወደዚያው መላኳና ያስታወቁት አሜሪካ ወደ መካከለኛው ምስራቅ ቀጠና ከላከቻቸው የጦር አውሮፕላኖቿ መካከልም ኤፍ 16 ኤፍ 22 ና ኤፍ 35 እንደሚገኙ ሲገለጥ፣ ሌሎች አውሮፕላኖች ደግሞ ከየትኛው አቅጣጫ የሚለቀቁ ሰው አልባ የጦር አውሮፕላኖችን አሊያም ድሮኖችን መጥቶ ለማጋየት የሚያገለግሉ በዚያው መስፈራቸው ነው የተሰማው። ይህንኑ የአሜሪካን ውሳኔ በተመለከተ መግለጫ የሰጡት የአሜሪካው የመከላከያ ሚኒስትር ፔት ሄግሴት የአሜሪካን የጦር አውሮፕላኖች በመካከለኛው ምስራቅ ቀጠና መስፈር ጉዳይ በባህል በቀጠናው የሰፈሩትን የአሜሪካ ኃይሎች የመጠበቅ ለዚያውም ከኢራንና ከኢራን ከኢራን ታጣቂ ኃይሎች የሚጠብቅ ብለውታል። አራተኛው የአሜሪካ ባለስልጣን በሰጡት ማብራሪያ ደግሞ አሜሪካ ሌላና ተጨማሪ የባህር ኃይል መርከቦቿን በምስራቀ የሜዲትራኒያን ባህር ማስፈሯን የገለጡት እነዚያ አሁን አሜሪካ በምስራቀ የሜዲትራኒያን ባህር የምታሰፍራቸው የጦር መርከቦቿ ደግሞ የባሊስቲክ ሚሳይሎችን ገና በአየር ላይ ሳሉ ገሚሶቹንም ርቀው ሄደው ከመተኮሳቸው በአየር ላይ ዋጥ ስልቅጥ አድርገው የሚያስቀሩ ስለመሆናቸው ተነግሮላቸዋል። ቀድሞውንም ቢሆን በዚያ የመካከለኛው ምስራቅ ቀጠና ምድር የአየር መከላከያዎቿን ጨምሮ በርካታ የጦር ጀቶቿና የጦር መርከቦቿ ወደ አርባ ሺህ ከሚጠጋ ሰራዊት ጋር ማስፈሯ ይታወቃል። እስራኤል ኢራን የኒውክሌር ጦር መሳሪያ ለመታጠቅ ጣጣዋን ጨርሳለች ስትል ከባለፈው ዓርብ ጀምሮ በኢራን ላይ የአየር ጥቃት መክፈቷ አይዘነጋም። ኢራን በወገኗ የኒውክሌር ጦር መሳሪያ ለመስራት የሚሆን ለመታጠቅ እንደማትፈልግ ደጋግማ መግለጧና ነገር ግን የኒውክሌር ቴክኖሎጂን ለሰላማዊ የኃይል አማራጭን ለመጠቀም የሚያስችለውን የዩራኒየም የማብላላት መብቷን እንደማታቆም መግለጧ ይታወቃል። አሁን እስራኤልእና ኢራን ሁለቱም ደም የጠማው አሊያም ደም ያበረረው ነብርን ሆነዋል፣ ይሏቸዋል። ኢራን ለደረሰባት ጥቃት ሁሉ የበቀል ጥሟን ለማርካት እስራኤልን ክፉኛ እየተገተገቻት ነው። ኢራን ምናልባትም በምዕራባውያኑ ከታሰበችው በላይ ለማንም የማትበገር መሆኗን እያሳየች ነው፣ ይሏታል። ይህ ሚሳይል ቴክኖሎጂዎቿ ድፍን ዓለም እንዲንቅም ጭንቅም አድርገውታል። ይህ ቴልአቪቭም ቢሉ የሃይፋን ከተሞች የክረምት ጎርፍ የበላው የለምርሻ መሬትን አስመስለውታል። ወዲያም ዘግናኝ የሚባል ግዳይ ጥለዋል የኢራን ባሊስቲክ ሚሳይሎች። ኢራን ዛሬም ቢሆን በአስከፊው ጥቃቷ እስራኤልን እንደምትበቀላት መሰናዳቷን ትገልጣለች። እስራኤል በበኩሏ የኢራንን የኒኩሌር ማብሊያ ጣቢያዎች መምታቷንና የቀራትን እንዳለ እየገለጠች ያንን የቀራትን የኢራኑን የፎርዶውን የኒኩሌር ማብሊያ ስፍራ ለመምታት ከራሷ ባለፈ የአሜሪካን ብርቱ ክንድ እንደሚያስፈልጋት እየገለጠች ነው። እንደ የተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ተቋም መረጃ ኢራን እጅግ አደገኛ የተባሉ የኒኩሌር ማብሊያዎቿን የሸሸገቻቸው በፎርዶ መሆኑን ያሳያል። እስራኤል ኦፕሬሽን ራይዚንግ ላይን ስትልና ኢራንም ኦፕሬሽን ትሩ ፕሮሚስ ሲሉ በያዙት የእሳት አለንጋ ግርፊያና የእሳት ሳት ባህሯና ሁለቱም የድንጋይ ንፍሮን ሆነዋል ይሏቸዋል። ይሄ ደግሞ አንዱ ለአንዱ ሳት የማይበገር ከቶም የማይሸሽና የማይደነግጥ ማለት ነው። እስራኤል በአየር ጥቃቷ ሳት ነካው የቀራትን የፎርዶን የኒክሌር ማብለያ ጣቢያ ለመምታት አስልታለች። ይኸው ከኢራኗ ርዕሰ ከተማ ቴህራን በ100 ኪሎ ሜትር ርቀት ላይ የሚገኘውና በተራራማው የኢራን ክፍል ከምድር ከርስ ተቦርቡሮ ተቀብሯል የሚባልለት የፎርዶ የኒክሌር ማብለያ ጣቢያ 60 በመቶ የተብላላ ዩራኒየም ያ ማለት ደግሞ የኒክሌር ቦምብን ለመስራት ዘጠና በመቶ ቅርብ የሆነና ከእጅ ወዳፍን ያህል የመሆኑ ነገር ይነገርበታል። አሁን በኢዝራኤል የጦር አውሮፕላኖች እየታደነ ሊመታ ስጋት ገጥሞታል የሚባልለት የፎርዶው የኒኩሌር ጣቢያ በከፍተኛ ደረጃ ጥበቃ የሚደረግለትና ሲበዛ ሚስጢራዊ መሆኑን የሚያሳዩት ብዙዎች ናቸው። ይህ ፎርዶው የኒኩሌር ማብለያ ጣቢያ ለሕዝብ ይፋ የተደረገው እንደ አውሮፓኑ አቆጣጠር በ2009 መሆኑን ይታወቃል። ለኢራኗ ቅድስት ከተማ ቁም በቅርብ ስፍራ ላይ ተገንብቷል የሚባልለት ይህ ፎርዶ የኒኩሌር ማብለያ ጣቢያ በኢዝራኤል የስለላ ተቋማት ከአመታት በፊት ምስጢራዊ ስርቆት እንደተፈጸመበትም የሲኤንኤን ዘገባ ያስረዳል ያንን የኢራኑን የፎርዶ የኒኩለር ማብለያ ስፍራ ለመምታት ደግሞ ብቸኛውና መርዘኛው ወደ መዘዘኛው የአሜሪካው የባንከር ባስተር ቦምብ ምትክ የሌለው ሆኖ ተገኝቷል ነው የሚባለው አሜሪካ ለእስራኤል ድጋፏን ለማድረግ ከወሰነችና ከፈቀደች ደግሞ የባንከር ባስተር ቦምቦችን መስጠቷ በቂ ነው ይሏታል ኢራን በዚያ የአሜሪካ ባንከር ባስተር ቦምብም ቢሆን የመነካቷ ነገር የማይታሰብ መሆኑን ዘልቀ የሚያሳዩ አሉ ይኸው የአሜሪካው ጂቪ 57 ኤፐርቢ ባንከር ባስተር ቦምብ ታዲያ የምድርን የትኛውንም ከርሷን እን እንደ ጥሩ የሸማ ሰፊ መቀስ አቡጀዲን ቀዳጅ ምድርን እየሸረካከተ በቅጽበት ያገኘውን እያቀለጠና እምሽክ እያደረገ የታለመለትን ከቶም የተሰጠውን ግብ የሚመታ ስለመሆኑ ሁለት መቶ ሜትር ጫማ ድረስ ዘልቆ የሚገባ ነው ይባልለታል። ቦምቡ ሰላሳ ሺህ ፓውንድ አልያም በኪሎግራም ሲመነዘር አስራ ሶስት ነጥብ ስድስት ሺህ ኪሎግራም ክብደት ያለው ነው። በኢራን የኒውክሌር ፕሮግራም ድርድር ምርጫችን ነው ሲሉ የነበሩትና በቡድን ሰባት አባል ሀገራት ጉባኤ ላይ ለመሳተፍ ካናዳ የተጓዙት የአሜሪካው ፕሬዚደንት ዶናልድ ትራምፕ የዚያን ስብሰባ መጨረሻውን ንኳ ሳያሳርግ ወደ ሀገራቸው መመላሳቸውን የተሰማው ትራምፕ በእስራኤልና በኢራን መካከል የተያዘው ከባድ ጦርነት እጅጉን እንዳሳሰባቸው ለጋዜጠኞች ሲገልጡ አም ናት ሉኪንግ አት ስስፋር ዊ አ ሉኪንግ አት ቤተር ዘን ስስፋር ነው ያሉት። ይህ በእንዲህ እንዳለ የአሜሪካና የእስራኤል መሪዎች በስልክ መምከራቸው ተገልጧል። ትራምፕና ኔታንያሁ የተነጋገሩት ደግሞ በኢራን የፎርዶን የኒኩለር ማብለያ ጣቢያ በጋራ እንዴት ለመምታት እንደሚቻል ነው። አሁን ታዲያ ሁለቱ ሀገራት ተባብረው የጋራ ኃይላቸውን በኢራን ላይ ለማሳረፍ ከተነሱ ኢራንን ብትሆን የታሰረች በጋይ አይደለችምና ለመጨረሻው መጨረሻ ጊዜ ስትል አዘጋጅታ ያስቀመጠቻቸውን መርዘኛና መዘዘኛ የጦር መሳሪያዎች መጠቀሟ ይቀራልን ሲሉ የሚጠይቁት ስፍር ቁጥር የላቸውም። ይሄ ደግሞ በሬሆይ ሳሩን አየህና ገደሉን ሳታይ ይሉትን መሆኑ ነው። ትራምፕና ኔታንያሁ ትናንትና ማክሰኞ ሌሊት ለዛሬ ረቡዕ አጥቢያ በስልክ ዘለግ ያለ ውይይት ማድረጋቸውን የሲኤንን ዘገባ ያስረዳል። ሩሲያ በበኩሏ በኢዝራኤልና በኢራን መካከል ያለውን ጦርነት በከፍተኛ ጥንቃቄና አንክሮ እየተመለከተችው መሆኑ ሲገለጥ፣ ቻይና ደግሞ ለኢራን ድጋፏን እንደምታደርግ ፍንጭ ማሳየቷል። ሀገሯን የተሰማው ቤጂንግ ሪስፖንስ ስትሮንገርን ሞር ዳይሬክት ዛን ቢፎር ስትል ባጭሩ ያወጣችው መግለጫው ያሳያል። አሁን እንግዲህ አሞራውን በረረ ቅሉም ተሰበረን ሆኗልና ነገሩ ወዴት ሊያመራ ነው የሚል አስጨናቂ ጥያቄን አጭሯዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ፎሬን ፖሊሲን፣ ስታርስ አንድ ስትሪፐስን፣ ደ ግሎብ አንድ ሜይልን፣ ኢነት ኒውስን፣ ባውን አይላንድ አንደር ካረንትን፣ አልባዋባን፣ ኦን ማኖራማን፣ ሂንዱስታን ታይምስን፣ ጀሩዛሌም ፖስትን፣ ፎክስ ኒውስና ኢንዲፔንደንትን ተጠቅመናል።